ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። መንግስት ሰራተኞች የተቀላጠፈ አገልግሎት በመስጠትና የመልካም አስተዳደር ችግሮችን በመፍታት ለሰላም መስፈን የድርሻቸውን መወጣት እንዳለባቸው ተመላከተ። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በደሴ ከተማ ከሁሉም ክፍለ ከተሞች የመንግስት ሰራተኞች ጋር ውይይት ተካሂዷል። ደምስ አረጋም በደሴ ከተማ አስተዳደር የቧንቧ ዋና ሆጤ ክፍለ ከተማ የመንግስት ሰራተኞች ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ውይይት አድርገዋል። በውይይታቸው በአካባቢያዊ፣ ክልላዊ እንዲሁም አገራዊ የሰላም ሁኔታዎች ዙሪያ ምክክር አድርገዋል። የውይይቱ ተሳታፊዎች እንደተናገሩት ሁሉም ለሰላማዊ ውይይትና ምክክር ቅድሚያ በመስጠት ለሰላም መጽናት የበኩሉን ድርሻ ሊወጣ እንደሚገባ ተናግረዋል። መከላከያም የእኛ ወንድም እህት ልጅ ነው፣ ይሄኛውም የእኛ ወንድም ልጅ ነው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 የተጨነኩኝ ሰው ነኝ። ስለዚህ እኛ ሰላም እንፈልጋለን። እኔ በግሌ ሰላም እፈልጋለሁ። የትኛውም ቦታ ላይ ሰርቼ መኖር እፈልጋለሁ። እባካችሁ ከመንግስት በኩል ያላችሁ አካላቶች ሰላም አስከብሩልን። ከሰላም በላይ ምንም የለም። በቃ ሰላም ነው ትልቁ ነገር ለሰው ልጅ። ሳይበላም ሳይጠጣም በሰላም ተኝቶ ታደረ ቤቱ እንቅልፍ ይወስደዋል። ሌላው ነገር እኮ ሁሉም ምንም የሚሰራ መልካም አስተዳደር ችግሮችን በመፍታት እንዲሁም የአገልግሎት አሰጣጥን በማዘመን በአካባቢው ሰላምን ለማጽናት ይሰራ ያሉት ደግሞ የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይዳይ ናቸው። ለማምጣት አንደኛው ቁልፍ መሳሪያው የአገልግሎት አሰጣጣችን ማዘመን፣ መልካም አስተዳደር ችግር አንዱ ስለሚያመጣ ማለት ይህ ይሄ ማለት የመንግስት ሰራተኛው በየቀኑ የሚመጣለትን ተገልጋይ በአግባቡ ማስተናገድ አለበት። ከዚህ ጋር ተያይዞ የከተማችንን ሰላም ማረጋገጥ ነው። አንዱ የምናረጋገጥበት ሁሉ ማህበረሰብ የመንግስት ሰራተኛው፣ የሃይመት አባቱም፣ ያገር ሽማግሌው፣ ወጣቱም ሁሉ ማህበረሰብ ለሰላም ሁሉም እጁ መዘርጋት አለበት። የመስኖ ልማትን ውጤታማ ለማድረግ የውሃ አማራጮችን ለማስፋት እየተሰራ መሆኑን በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረህ ሳህሉ ገለጹም። የብሔረሰብ አስተዳደሩን ግብርና ዘርፍ በማዘመን የአርሶ አደሮችን ተጠቃሚነት ለማረጋገጥ እንደሚሰራ የኦሮሞ ብሔረሰብ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ የተመራ የክልልና የኦሮሞ ብሔረሰብ አስተዳደር መሪዎች በደዋ ጨፋ ወረዳ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል። በጉብኝቱ የወላጅናት ዶሮ ፕሮጀክትና በወረዳው እየተሰራ ያለውን የዘር ብዜትና የሰብል ስራ ተዘዋውሮ ተመልክተዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ ብሔረሰብ አስተዳደሩ ከተረጅነት በመላቀቅ ራስን ለመቻል አስቻይ አቅም ያለው መሆኑን ማረጋገጥ ችለናል ብለዋል። የራስን አቅም በራስ ለመደገፍ የሚያስችል አቅም መፍጠር የሚችል ዞን መሆኑን አይተናል። በተለይ ከሊማት ትሩፋት ስራዎች አኳያ እዚሁ በኤልፎራ ከ10 ሺህ በላይ የሚደርሱ ያ ትልቅ ትኩረት ተሰጥቶበት እየተሰራ ያለ ስራ ነው። በክልላችን በቀጠናው ለሚገኙ አርሶ አደሮች የዶሮ ምንጭ ሆኖ የሚያገለግል ስራ እንደሆነ ማየት ችለናል። በምርት ዘመኑ ለግብርና ቴክኖሎጂ ትኩረት በመስጠት ይሰራል ያሉት ደግሞ የብሔረሰቡ አስተዳደሩ ዋና አስተዳዳሪ አህመድ አሊ ናቸው። የሁልጊዜ ፍላጎትና ምኞታችን የሚሆነው የቀጠናውን አጠቃላይ ኢኮኖሚ ወደ ሰላማዊ ሁኔታ በመጣው ዞናችን በሰፊው መጠቀም የምንችለው አርሶ አደራችንን ቅድም በተባለው የተለየ ቴክኖሎጂዎችን በመጠቀም የግብርና ዘመናዊነትን በመከተል ኢቨን በዞናችን ተጨባጭ ሁኔታ በደንብ መሰራት የሚገባቸው ብለን የምናምነው ቴክኖሎጂን እስከ መካናይዜሽን በመጠቀም የአርሶ አደራችንን አጠቃላይ እንቅስቃሴ በስፋት፣ በጥራት፣ በኩታ ገጠም ይህን ስራ ለመስራት አቅደን በሁሉም ደረጃ ባለው ፈጻሚ አካላት የተግባባንበት ሁኔታ ነው ያለው። በቀጣይ በመስኖ ልማትና በእንስሳት ዘርፍ ውጤታማ ስራ በመስራት የአርሶ አደሩን ተጠቃሚነት ለማረጋገጥ እንደሚሰራም ዋና አስተዳዳሪው አስረድተዋል። በምርት ዘመኑ ለመስኖ ልማት ትኩረት በመስጠት እየተሰራ ነው በማለት አንድ አርሶ አደር ቢያንስ አንድ የውሃ አማራጭ እንዲኖረው ለማድረግ ታስቦ ወደ ስራ መገባቱን በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ ተናግረዋል። መልማት የሚያስችል አቅም እስካለን ድረስ ሳይለማ የሚቀር መሬት መኖር የለበትም የሚል እሳቤ በፈጻሚና በአስፈጻሚ አካላት አእምሮ ውስጥ ሆኖ ስራውን ጀምረናል። በዚህ አመት ይህንን ስራ ለማሳካት ከዚህ በፊት የተገነቡ የመስኖ አውታሮችን ጥገና ማካሄድ፣ ካናል ጥገና ማካሄድ፣ ኢንፈሱ ወንዞችን ቶሎ ብሎ ውሃ መያዝ፣ የገጸ ምድርና የከርሰ ምድርን ውሃ በሙሉ አቅም አሟጦ መጠቀም፣ በተለይ ደግሞ የውሃ መሳቢያ ሞተሮችን በሰፊው የማሰራጨት እቅድ ይዘናል። አሁን በአምባሰል የንግድ ስራዎች በኩል ከ5000 በላይ የውሃ መሳቢያ ሞተሮች ቀርበውልናል። ይህንን ለአርሶ አደሩ በብድር የማሰራጨት ስራ በሰፊው እንሰራለን። የክልሉን የመስህብ ሀብቶች በማልማት ከዘርፉ የሚገኘውን ገቢ ለማሳደግ እየሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀም። በመጀመሪያ ሩብ ዓመት የክልሉ ቱሪዝም የተነቃቃበት መሆኑን ቢሮ ገልጿል። መስዑድ ጀማል። እንተራሮች ያሉ በዩኔስኮ የተመዘገቡ የተፈጥሯዊና ሰው ሰራሽ ቅርሶች ባለቤት ነው። በተጨማሪም የበርካታ የሚዳስሱና የማይዳስሱ ቅርሶች የሚገኙበትም ነው። በዚህ ሳቢያም የሀገር ውስጥና የውጭ ጎብኚዎች በየጊዜው ወደ ክልሉ ይመጣሉ። ባለፉት ሶስት ወራትም ክልሉ ከፍተኛ የቱሪስት ፍሰትን አስተናግዷል። የክልሉ ባህልና ቱሪዝም ቢሮ የ2018 በጀት ዓመት የመጀመሪያው ሩብ ዓመት ስራ አፈጻጸም ግምገማ በደሴ ከተማ አካሂዷል። አሚኮ ያነጋገራቸው የደቡብ ወሎ ዞን፣ ዋግ ህምራና ኦሮሞ ብሔረሰብ አስተዳደር ባህልና ቱሪዝም መምሪያ ኃላፊዎች ባለፉት ሶስት ወራት ሃይማኖታዊና ሌሎችም የአደባባይ በዓላትን በስኬት ማክበር መቻሉን ገልጸዋል። በዚህም የቱሪዝም ዘርፉ መነቃቃቱን አንስተዋል። በዞን ውስጥ ትልቅ የስራ ዕድል የሚፈጠርባቸው ትልቅ ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ሁለት በዓሎች ይከበራሉ። መውልድና ግሼ ደብረ ከርቢ ማለት ነው። ሁለቱንም በዓል ለቅደን ከባለድርሻ አካላት ጋር አርገን ነበር የወረድ ነው። በደመቀ ሁኔታ በሰላማዊ መንገድ በዓሉን እንዳከብሩ የተደረገበት ሁኔታ ነው ያለው። እንደ ዋግብራ ብሔረሰብ አስተዳደር ትልቅ አይከን በዓላችን ወይም እንደ ብሔረሰብ አስተዳደር የምንጠራበት በዓላችን የሻዴ በዓል ነው። የሻዴ በዓል ከዝግጅት ስራዎች ጀምረ በተለይ ኮሚቴ ማቋቋም ሀብት ማሰባሰብ እና በዓሉ ህዝብ እንዲሆን የማድረግ ስራ ሰርተናል። ጥቅል ሲታይ በሀገር ውስጥም በውጭ ሀገርም ብለን በዚህ ሩብ አመት ውስጥ ያከናወን ናቸው ወደ ሁለት መቶ ሚሊየን አካባቢ መሰብሰብ ችለናል። ባለፉት ሶስት ወራት በርካታ ተግባራቶችን አከናውነናል። ለምሳሌ ነጥሩ ሲናን አስመርቀናል። ከፍ ያለ ፕሮጀክት ነው። ከፍተኛ ገንዘብ የወጣበት በክልል ድጋፍ የተሰራ ፕሮጀክት ነው። እሱን አስመርቀናል። አሁን ያው ሾንኬንም በአለም ቅርስነት ለማስመዝገብ በዩኔስኮ ያስጀመርንበት ሁኔታ ነው ያለው። በተለይ በባህልም በዓላትን በማክበር ፌስቲቫሎችን በማክበር በርካታ ተግባራቶችን አከናውነናል። የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋዬ በመጀመሪያው ሩብ የበጀት አመት በክልሉ የሚገኙ መስህቦች በበርካታ ቀጣይ ሶስት ሩብ አመታት የምናከናውነው ተግባራት ቅድመ ዝግጅት ስራዎችን የምንሰራበት ነው። በሌላ በኩል ግን አግሬሲቭሊ ተግባራትን ለማከናወን የቻልንበት ወቅት ነው ብለን ነው የምንወስደው። ምክንያቱም አማራ ክልል አብዛኛዎቹ የአደባባይ በዓላት የሚከበሩት በዚህኛው ሩብ አመት ነው። የመስቀል በዓልን የግሸን ደብረ ከርቤ በዓልን፣ ሌሎች በክረምት በዓላት የተከበሩ በዓላትን ጨምሮ እነሱም በድምቀት የማክበር ስራ ሰርተናል። ቱሪስቶችም ወደ ክልላችን እንዲገቡ ከፍተኛ እንቅስቃሴ ነው ስናደርግ የቆየ ነው። ኦልሞስት ወደ ሶስት ነጥብ አምስት ሚሊየን የሚሆን ቱሪስት ክልላችን በዚህ ሩብ አመት ጎብኝቷል። ከዚህም ወደ ሁለት ነጥብ አራት ቢሊየን ብር ገቢ ለማግኘት ችለናል። ከነዚህ ውስጥ አንድ መቶ አስራ ሶስት የሚሆኑት ደግሞ የውጭ ሀገር ቱሪስቶች ናቸው። በእርግጥ አሁን የውጭ ሀገር ቱሪስቶች ቁጥር በከፍተኛ ሁኔታ እየጨመረ የቱሪስት መስህቦችን በመጠበቅና በማስተዋወቅ በዓለም ቅርስነት ለማስመዝገብ እየተሰራ መሆኑንም ቢሮ ኃላፊው አመላክተዋል። የተሻሻሉ አሰራሮችን ተግባራዊ በማድረጋቸው ምርታማነታቸው እየጨመረ መሆኑን በኦሮሞ ብሔረሰብ አስተዳደር የባቲ ወረዳ አርሶ አደሮች ተናግሩም ተናገሩ አርሶ አደሮች የምርት ማሳደጊያ ግብአቶችንና አሰራሮችን ተግባራዊ የማድረግ ልምዳቸው እያደገ መምጣቱን የወረዳ ግብርና ጽህፈት ቤት ገልጿል። ደጀናባቸው ዝርዝር ዘገባ አለው። በባቲ ወረዳ አንድ የማሽላ ክላስተር ውስጥ እንገኛለን። በዚህ የማሽላ ክላስተር ውስጥ አርሶ አደሮች ከዚህ ቀደም የተለያዩ ቴክኖሎጂና ግብዓትን ሳይጠቀሙ ያመርቱበት የነበረ መሬት ነው። በዚህ መሬት በ2017/2018 የምርት ዘመን ደግሞ የተለያዩ አሰራሮችን ተጠቅመው አሁን የማሽላውን ቁመና ሲመለከቱ ትናንትን ከዛሬ እያነጻጸሩ ያሳደረባቸውን ተስፋ ነው የሚገልጹት። እኔ አንድ ሄክታር ነው መሬት ካላም ሚባለ ማዚያ እንዳም ዘንድሮ ዝናብ ዝቅተኛ ስለነበረ በማልማም ነው መሬት እንደዚህ ሊበቅል የቻለው። አለመ ስለነበረ በጥቂት ዝናብ ነው በመስመር በማጠብጠብ ታቿ ምርቷ ላይ ጠብጠብ እያደረግን በዚህ ነው እንዲበቅል እያደረግ ነው። እና በዚህ የራሴ መሬት ሙሉ በሙሉ በማሽላ በመስመር ነው ተዘራሁት፣ በመስመር ነው ተዘራሁት። አበቃቀሉም አስተዳደሩም ቆንጆ ነው። አንድ ሄክታር አራት ጥማዳለኝ። ያንን አንዲ ዳብ ማዳበሪያ ሁለት አንድ ኩንታል በክረምት አንድ ኩንታል ያን እንጠቀማለሁ። እንደገና ደግሞ የተብላላውን ፍግ እንደዛ እያደረግን እንጠቀማለን። በበስበር ዘርተናል። የሚፈለገውን ፓኬጅ ስለተጠቀም ማሽላው ራሱ ይታወቃል። ውሸት ሳይሆን ራሱ ማሽላው ይመሰክርልናል ማለት ነው በፓኬጅ በመጠቀማችን። እኔ በአራት ክላስተር ከ300 ሄክታር በላይ መሬት ሙሉ የማሽላ ፓኬጅን ተግባራዊ በማድረግ በሰብል ተሸፍኗል። በዚህም በአሁኑ ወቅት ሰብሉ በተሻለ ቁመና ላይ ይገኛል። የተሻለ የሰብል ቁመና አግኝተናል። እሱም ደግሞ ምንድን ነው አሁን ካለው አሁን የዝናብ እጥረት አሁን በከፍተኛ ደረጃ እንደኛ አካባቢ ላይ የዝናብ እጥረት አጋጥሞናል። ለእሱም ደግሞ ያው መሰራት ያለባቸውንም ስራዎች በተጨማሪ እኛም ከእኛ የሚጠበቀውን ነገሮች እያደረግን ከዝናብ እጥረትና ከአንዳንድ የተባይ ክስተቶች ውጭ እኛ ምንጠብቀውን ያህል ምርት እናገኛለን ብለን እናስባለን። በወረዳው በ56 ክላስተር ከ3000 በላይ ሄክታር መሬት በማሽላ መሸፈኑን የገለጹት የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሪያድ በክሪ ከዝናብ ውጥረት ውጭ የተሻለ ምርት ይጠበቃል ነው ያሉት። አካባቢያችን ዝናብ አጠር ነው። አብዛኛው የአርሶ አደራችን ምርት ይመረታል። በምርት ዘርም በአካባቢ ዘር ማድረግን ወደ 3400 ሄክታር በማሽላ ዘር የተሸፈነበት ሁኔታ አለ። ይህንን ስናደረግ ፓኬጆችን፣ እያንዳንዱን ፓኬጅ አሟልተው የግብርና ባለሙያ የኤክስቴንሽን ደረጃ እየታለ በዛ ደረጃ አርሶአደሩን ለአርሶአደሩ ስልጠና ሰጥተው በመስመር በማዳበሪያ የሚያስፈልግን በየጊዜው የተባይ መከላከል ስራን እየሰሩ አረም እያረሙ እዚህ ደረጃ ደርሰዋል ማለት ነው። በዚህ የምርት ዘመንም የተተገበሩ አሰራሮችን አጠናክሮ የማስቀጠል ስራም ይከናወናል ብለዋል። የተከብራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረግኩኝ በያላችሁበት መልካም ጊዜም